በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች፣ በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ። አሜን። ሳይገባን በቸርነቱና በምሕረቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደውል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። እንኳን ለበዓታ ለማርያም ወርሃዊ በዓል በሰላም አደረሳችሁ። መልክአ ኤዶም። እመቤቴ ማርያም ሆይ የሰላም እመቤት ነሽና ሰላምታ ላንቺ ይገባል እያልኩ በጠዋትና በማታ የምስጋና እጅ መንሻ አቀርብልሻለሁ። ድንግል እመቤቴ ሆይ በገነት መካከል የተተከልሽ ድንኳን ነሽ። የእኔ አገልጋይሽ ኃጢአት ከሰማይ ኮከብ ይልቅ የበዛ ስለሆነ የካህናት አለቃ የኢየሱስ ክርስቶስ እናት ነሽና ተገቢውን ንስሐ ስጪኝ። እመቤቴ ማርያም ሆይ እንደ ወተት አንጀትን ለሚያርስ ልብን ለሚያቀዘቅዝ የመልካም ወተት ስም አጠራርሽ ሰላምታ ይገባል እያልኩ ሰላም እላለሁ። ድንግል እመቤቴ ሆይ እርግብዬ፣ እርግብዬ እያለ የሚያመሰግንሽ የጥበበኛው ሰለሞን እርግብ ነሽና ድንቁርና ረሃብ እንዳይጸናብኝ እህል ጥበብን መግብኝ። ከብዙ በጎ በጎ ሥራዎች አንዱ መስጠት ነውና፣ መቤቴ ማርያም ሆይ ኀጣንን ለጥፋት የማይመኝ ቂም በቀልን የማያውቅ ልብሽ ፍጹም የዋህ ነው እኮ። ድንግልም መቤቴ ሆይ ስለዚህም ይቅርታ ልማድሽ ነውና ይቅርበይ። በልቤ ውስጥ ያለውን ምኑን ስንቱን እነግርሻለሁ? ሐዘኔን ጭንቀቴንም ሁሉ አንቺ ታውቂዋለሽና። እመቤቴ ማርያም ሆይ ከነቢያት ከጻድቃን ከሰማዕታት ወገን ቢሆን ከቶ እንዳንቺ የምወደው ማንም የለም። ድንግልም እመቤቴ ሆይ አንቺን መጠጊያ ስላደረግኩ በአንቺ ከመታመን በቀር ስራዬ ኃጢአት ብቻ ሆኗልና ለእርዳታዬ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በምሄድበት ጎዳና በማድርበትም ቦታ ሁሉ በመዓልትም በሌሊትም ጥበቃሽ አይለየኝ። ድንግል እመቤቴ ሆይ ነፍሳትን ሁሉ የምትመግብ ይነሽና የልብስና የምግብ ችግር ባለ ዘመኔ ሁሉ አታሳይኝ፣ ረሃብና ብርድ ጸሎትን ያስረሳሉና። ድንግል እመቤቴ ሆይ አሁንም በሄድኩበት መንገድ ሂጂ፣ ባደርኩበትም፣ በዚያ ቸርነትሽ ጠባቂ ሁነኝ። ድንግል እመቤቴ ሆይ በማንኛውም ወገን ንግግሬን አሳምሪ፣ ቀኝ እጅሽም በራሴ ላይ አኑሪ። የሚጻረሩኝን ተጻረሪ፣ ክፉ ምክራቸውንም አንድ በአንድ ዘርዝሪ። እመቤቴ ማርያም ሆይ ከኀጢአት ሁሉ መተዳደፍ በንስሐ ውሃ ከኀጢአት ንጹሕ ታደርጊ ዘንድ በረዴት ወደ እኔ ግረቢ፣ እያንዳንዳችንም በስላሴ ስም ባርኪን። ድንግል እመቤቴ ሆይ እንደ እኔ ያሉትን ኃጣኖች በጸሎትሽ ወደ ንስሐ እንዲመለሱ መንፈሳዊ ጥበብን ግለጭላቸው። ጻድቃንንም በምግባራቸው በትሩፋታቸው ጸንተው እንዲቆዩ ጠብቂያቸው። እመቤቴ ማርያም ሆይ ጸሎቴን ተቀብለሽ ወደ ላይ ወደ ሰማይ ታሳድርጊ ዘንድ ከላይ ከሰማይ ዳርቻ ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ ዘወትር የርኅራዬሽን ጠል በእኔ ላይ አርከፍክፊ። የምድር ብልጽግና ግን ኃላፊ ጠፊ በመሆኑ በቸርነትሽ ጽድቅን ታተርፊልኝ ዘንድ የተገባ ነው። መቤቴ ማርያም ሆይ የአዳም ልብሱ ግርማ ሞገሱ የኖኬ የራስ ወርቅ አንቺ ነሽ እኮ ድንግል መቤቴ ሆይ፣ ብልህ አዋቂ የሆነ ከልጅነቱ ጀምሮ አንቺን ያፈቅራል፣ ሰነፍ ልበቢስ ግን በከንቱ ይጠላሻል። ዳሩ ግን በመከራው የተንኮል ምክር ወጥመድ እሱ ራሱ ይጠመድ። መቤቴ ማርያም ሆይ ዘር ያልወደቀባት ገበሬ ያልጣረባት የቅዱስ ቁርባንን አዝመራ ያፈራሽ ገራህት ሆይ ከትጉሃን መላእክት ጋር ወደ እኔ ፈጥነሽ ነይ። ድንግልም መቤቴ ሆይ ዓለም እኮ የወደዳትን መልሳ ታጠፋዋለች፣ በወጥመዷ ማስገብታ ብዙውን ሕዝብ በመርዟ እንደገደለች ይህን ስራዋን የሚያውቅባት ከቶ እንደምን ያለ ብልህና አዋቂ ይሆን? ስለሆነም በወጥመዷ እንዳታጠምደኝ መረቧን በጣት ሰሽጣ ይልኝ መቤቴ ማርያም ሆይ ለውራን ብርሃናቸው ለተጠሙትም የወይን ምንጫቸው ሆይ ወደ እኔ ፈጥነሽ ነይ ድንግልም መቤቴ ሆይ ኦ ወዮ ትተይልኝ ይሆን ኦ ወዮ ትንቅኝ ይሆን እንግዲያ የልቤና ዘን ለማን ነግሮ ይሆን መቤቴ ማርያም ሆይ የመለኮቱ የእሳት ግለት ያላቃጠለሽ የእግዚአብሔር ማደሪያ ነሽ እና ፈጥነሽ ወደ እኔ ነይ ድንግልም መቤቴ ሆይ በየዘመኑ በየዕለቱም ሁሉ ማሪኝ ይቅርምበኝ፣ አንቺ ከማርሽኝ ይቅርካልሽኝ ማን ነው እሱ የሚፈርድብኝ? በስጋና በነፍስ የሚፈርድ ልጅሽ ነውና። መቤቴ ማርያም ሆይ የሰማይና የምድር ንጉሥ እናትነሽና ኃጢአቴን ሁሉ ፈጽመሽ ለማጥፋት ፈጥነሽ ወደ እኔ ተመጭ ዘንድ እማልድሻለሁ። ድንግልም መቤቴ ሆይ የሥጋና የነፍስን ችግር ሁሉ ከእኔ ላይ አስወግጂ። ይልቁንም ወዲያና ወዲህ በማለት ቀኑ በከንቱ እንዳይመሽብኝ በቁም ነገር ሥራ ላይ ይገኝ ዘንድ እኔ የበደለኛው አገልጋይሽ ማልድሻለሁ። እመቤቴ የማርያም ሆይ ስፍር ቁጥር በሌለው የዚህን ዓለም ፍለጋ በመከተል እኔ ሀጥው ጎስቋለው አገልጋይሽ አዛዘንኩ። ድንግልም እመቤቴ ሆይ ታዲያ ከቀድሞ ጀምሮ ቂም በቀልን ይቅር ማለት ልማድሽ ነውና ይቅር በይኝ። መሐሪዋ እናቴ ሆይ አረጋጊኝ እንጂ አትተይኝ። በመሴሰንና የዝሙ ሥራ በመሥራት ሐሰት በመናገር አሳዘንኩ ሲሆን ድንግልም እመቤቴ ሆይ ነገር ግን አንቺም በፍጹም ልብ መውደድ ቀላል አይመስለኝም። ሰባ ስምንት ነፍሳትን የበላ በላዔ ሰብእ በጥርኝ ውሃ ገነት ለመግባት በቅቷልና፣ ሩሕሩሕ መቤቴ ሆይ ነውር ነቀፋ ሳይኖርብሽ በድንግልና ጸንተሻለሽ። የአንቺ ፍቅር እሳት ሁኖ አንጀትን ያቃጥላል እኮ። ድንግልም መቤቴ ሆይ ሁልጊዜ በጎ በጎ ነገርን አድርጊልኝ። እንደ ሥራ የሞት ይገባኝ ነበር፣ ነገር ግን ንሳዊ የምገባበት ጥቂት ጊዜ ታገሽኝ። እናንተ በዚህ ዓለም እያላችሁ ወደ ላይ ወደ ታች የምትወጡና የምትወርዱ ሁሉ የመቤታችን ፍቅር ከቶ ቀላል አይምሰላችሁ በየጊዜው ስሟን እየጠራ በመቤታችን ፍቅር የተማመነ በአማዳጅነቷም ጥላ ስር የተጠለለ ዘማዩ ወይም ሴሰኛ ቢሆን ፍጹም ድንግል ይሆናልና መቤቴ ማርያም ሆይ የእግዚአብሔር ማደሪያ እንደመሆንሽ ብዙ የሆነ ልዩ ልዩ ታምራትሽን በጆሮ የሰምቻለሁ በአይኔ የማይቻለሁ ድንግል መቤቴ ሆይ እኔን ከርታታውን አውታታውን በዚህ ዓለም የሚያረጋጋኝ የሚያጽናናኝ አጥቻለሁና ሩህሩህ እናት ሆይ እስኪ ቀረብ ብለሽ የማጽናኛ ቃል አሰሚኝ። መቤቴ ማርያም ሆይ ፍጻሜ የሌለው የብዙ ብዙ የሆነ ታምርሽ በደመናና በጉማምሳል በዓለም ላይ ተሰራጨ። ድንግል መቤቴ ሆይ የሮማው ጳውሎስ የመዛ ነቢያው ድንኳን ነሽኮ እኔም ንስሐ ሳልገባ እንዳልሞት ዕድሜ ትጨምርልኝ ዘንድ ሰሎም የባዘለችው ልጅሽ እማጸንሻለሁ። እመቤቴ ማርያም ሆይ ከሐዘን የምታረጋጊኝ እርጅናዬን በወጣትነት የምትለውጭልኝ ዘመን የማይቆጠርለት ሕፃን በማዕፀንሽ አደረግኮ። ድንግል እመቤቴ ሆይ ተስፋ ለቈረጡት ተስፋቸው ነሽና ጸሎትንና ጣንን እንዲሁም ቅዱስ ቁርባንን በማቀርብ ጊዜ እኔ አገልጋይሽን ለማጽናናት በዚህ ቦታ ተገኝ። ድንግልመ ቤቴ ማርያም ሆይ ስምሽ አጣንን ያጸድቃል ሰነፎችንም ብልህና ትጉህ ያደርጋል። ድንግልመ ቤቴ ሆይ እኔ የአእምሮ ደሃ የሆንኩ አገልጋይሽ ብቻ ቀርቻለሁና ብዙውን የልቤን ሐዘን ነግሬሽ ከአዘን የታረጋጊ ዘንድ ፈጥነሽ ወደ እኔ ነይ። እመቤቴ ማርያም ሆይ የሥጋና የነፍስ ችግር እንዳይደርስብኝ እንቁ ስምሽን ከክብር መዝገብ ወይም ሳጥን ወስጄ ገንዘብ አደረግኩ። ድንግል እመቤቴ ሆይ የገጽሽን ጸዳን ለማየት እፈልጋለሁ እኮ። ድንግል ሆይ ፈጥነሽ ድረሽልኝ። ድንግል ሆይ ገስግሰሽ ድረሽልኝ። ሰውነቴ አንቺን ተጠምታለችና እመቤቴ ማርያም ሆይ በዚያች የቁርጥ ፍርድ በሚሰጥባት ዕለት ሁሉን ወደ ሕይወት ጎዳና የምትስብ መዓዛሽ የጣፈጠ ሃይማኖት ሽቶ ነሽኮ። ድንግልም መቤቴ ሆይ ጻድቃን በትሮፋታቸው በተጋድሏቸው ያገኙሽ መንግሥተ ሰማይ ነሽኮ። የፍቅርሽ ፄና መዓዛ እንደ ነጭጣን ፄና መዓዛ ሸተተኝ። በፍቅርሽ ወይን ጣምም ልቦናዬ ይደሰታል። መቤቴ ማርያም ሆይ ቅዱሳን አባቶቻችን አንቺን መረጡ፣ መድኃኒታቸው የሆንሽ አንቺንም መልካም ፍሬ አፈሩ አስገኙ። ድንግልም መቤቴ ሆይ ለደካማው የመጠጊያው ተራራ ነሽና፣ ጻድቅስ በበጎ ሥራው ይድናል፤ እንደ እኔ ያለው ኃጥእ ግን መሸሻው መጠጊያው ከአንቺ በቀር ወዴት ነው? እመቤቴ ማርያም ሆይ መጽሐፍት እንደተናገሩት ወይም እንደሚያስረዱት የእግዚአብሔርን ስነ ራእይ ለሚመስለው ስነ መልክሽ ሰላምታ ይገባል። ድንግል መቤቴ ሆይ የሳሙኤል የሽቱ ሙዳይ አንቺ ነሽ እኮ። የሚወዱሽ የሚያከብሩሽም ሁሉ በረከትሽን ያገኙ፣ የሚጠሉሽ የሚመቀኙሽ ግን ፈጥነው ይጥፉ። የአብ ሙሽራው ማርያም ሆይ ሰላምታ ላንቺ ይገባል። የወልድ እናቱ ማርያም ሆይ ላንቺ ሰላምታ ይገባሻል። የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ማርያም ሆይ ሰላምታ ላንቺ ይገባሻል። ወርቅና ብር ኃላፊ ጠፊ ነው። ስለዚህም ከዚህ ዓለም ብልጽግና ይልቅ አንቺን መውደድ እመርጣለሁና ቸርነትሽን አታርቅብኝ። መቤቴ ማርያም ሆይ አሁንም በመዓልትና በሌሊት ጠብቅኝ፣ ከመከራ ሥጋ ከመከራ ነፍስ ሰውድኝ። ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። መንግሥትህም ትምጣ። ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። መቤት የማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽ ድንግልነሽ በስጋሽም ድንግልነሽ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽነሽና የማህጸንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና እምረት ለምኝልን ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ህዳር ሶስት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር ሶስት በዚህች ቀን ከቆሮንቶስ አገር ቅዱስ አባት ኪርያቆስ አረፈ። የዚህም አባት ወላጆቹ ሃይማኖታቸው የቀና የከበሩ ናቸው። የቤተ ክርስቲያንን ትምህርትና የቀናች ሃይማኖትን አስተማሩት። ከዚህም በኋላ የቆሮንቶስ አገር ኤጲስቆጶስ ወደ ሆነ ወደ አባ ጴጥሮስ አቀረቡት። እርሱም በላዩ ጸልዮ አናጉስጢስነትን ሾመው። ለአባ ጴጥሮስም የወንድሙ ልጅ ነው። ከዚህም በኋላ ዘወትር መጻሕፍትን የሚያነብ የቃላቸውንም ትርጓሜ የሚመረምር የቤተ ክርስቲያንንም ስርዓቷን እና ህጓን የሚያጸና ሆነ። በትምህርቱና በእውቀቱም ከብዙዎቹ ከፍ ከፍ አለ። ኤጲስቆጶሱም መጽሐፍት ማንበብን እንዳያቋርጥ ያዘው ነበር። እርሱም ለሕዝቡ በቤተ ክርስቲያን ውስጥ፣ ለኤጲስቆጶሱም በቤቱ ያነብለት ነበር። መጽሐፍትንም በሚያነብለት ጊዜ ኤጲስቆጶሱ በእርሱ ደስ ይለው ነበርና እድሜውም አስራ ስምንት ዓመት በሆነ ጊዜ ሚስትን ያጩለት ዘንድ ወላጆቹ ጠየቁት። እርሱ ግን ይህን አልወደደም። ነገር ግን ከገዳማት ወደ አንዱ ሄድ ዘንድ እንዲያሰናብቱት ወላጆቹን ለመናቸው። ከዚያም በኋላ ዘውትሮ ወደ ገዳማት የሚሄድና ወደ ወላጆቹ የሚመለስ ሆነ። መመላለሱም ከበዛ ዘንድ የከበረች የመንኩስና ልብስ ሊለብስ ወዶ ወደ ኢየሩሳሌም ሄደ። ከኢየሩሳሌሙ ኤጲስቆጶስ ከአባ ቄርሎስ ጋር ተገናኝቶ ስለ መንኩስና ሐሳቡን ሁሉ ነገረው እርሱም በጎ ስራን ወደሃል አለው ታላቅ አባትም እንደሚሆንና በእርሱም የብዙዎች ነፍሳት ብሩሃን እንደሚሆኑ ትንቢት ተናገረለት ከዚህም በኋላ የመነኮሳት አባት ወደሆነ በፍልስጤም ወደሚኖር ወደ ክቡር አባ ሮማኑስ ላከው እርሱም በደስታ ተቀብሎ የመንኩስናን ልብስ አለበሰው የምንኩስናንም ሥርዓት ያስተምረው ዘንድ የሰይጣንንም ተንኮል ያስረዳው ዘንድ በዚያው ገዳም ለሚኖር አንድ አረጋዊ ሰጠው። ከዚህም በኋላ በጾም በጸሎት በስግደት በመትጋት በታላቅ ድካም በቀንና በሌሊት በገድል ተጠምዶ በትዕግሥት በትሕትና በቅንነት ኖረ። እግዚአብሔርም የመፈወስን ሀብት ሰጥቶት ወደ እርሱ የሚመጡትን በሽተኞች ሁሉ የሚፈውሳቸው ሆነ። የትሩፋቱና የቅድስናውም ዜና በሁሉ ቦታ ተሰማ። የኢየሩሳሌሙ የኤጲስቆጶስ አባ ቄርሎስም የክብር ባለቤት የሆነ መንፈስ ቅዱስን ስላቃለለ መቅዶኒዎስ መቶ አምሳው ኤጲስቆጶሳት አንድነት ወደሚሰበሰቡበት ወደ ቁስጥንጥንያ በሚሄድ ጊዜ ይህን አባት ኪሪያቆስን አባ ቄርሎስ ከእርሱ ጋር ወሰደው። በላያቸው ባደረ መንፈስ ቅዱስ ስም ተከራክረው ከሃዲ መቅዶኒዎስን ረቱት። ከምዕመናንም ለይተው አሳደዱት ከዚህም በኋላ በመልካም ሽምግልና እግዚአብሔርን አገልግሎ በሰላም አረፈ ከረፍቱም በኋላ እግዚአብሔር ድንቆች ሆኑ ብዙ ታምራትን ከስጋው ገለጠ ከእርሳቸውም አንዱ ከኢየሩሳሌም ገዳማት በአንዱ ስጋው ይኖራል ካረፈበት ጊዜ ጀምሮ እስከ ዛሬ ስጋው አልተለወጠም! ወደ ኢየሩሳሌም የሚሄድ ሁሉ ያዩታል እነርሱም በቅርብ ጊዜ እንዳረፈ ያስባሉ እርሱ ግን ያረፈው ላኖሪዎስና ላርቃዲዎስ አባታቸው በሆነ በታላቁ ንጉሥ ቴዎዶሲዮስ ዘመን ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የመነኮስ መድኃኒነ ነግዚ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን አባት ናቲዎስና እህቱ ይራይ አረፉ። እኒህም ቅዱሳን ከሃዲ ንጉስ መክሲሚያኖስ ጽኑ የሆነ ስቃይን አሰቃያቸው። በማሰቃየትም በደከመ ጊዜ ራቆታቸውን ከጉድጓድ ጨመራቸው። በላያቸውም የጉድጓዱን አፍ ዘጋ። በውስጧም ነፍሳቸውን አሳለፉ። የሰማዕትነት አክሊልንም ተቀበሉ። በረከታቸውን ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ለኢትዮጵያ ነገሥታት ለዘረ ያዕቆብ ለበደ ማርያም ለእስክንድር የሠራዊት አለቃ የሆነ ቅዱስ አምደ ሚካኤል አረፈ። የዚህም ቅዱስ የአባቱ ስም ገላውዲዮስ የእናቱም ስም ኤልሳቤጥ ነው። እነርሱም በዚህ ዓለም ገንዘብ ይልቁንም በሃይማኖትና በበጎ ሥራ የበለጸጉ ናቸው። ይህንንም ቅዱስ በቅዱሳን አርባቱ እንስሳ በዓል ወለዱት። ስሙንም አምደ ሚካኤል ብለው ሰየሙት። ከተወለደም አንድ ዓመት ሲሆነው ከቅዱስ ሚካኤል ቤተክርስቲያን ከመንበሩ ከርሰ ሐመር ውስጥ ማንም ያየው ሳይኖር እየዳኸ ገብቶ ሶስት ቀን ሰነበተ። ወላጆቹም እርሱ እንደሞተ ተጠራጥረው እያለቀሱለት ኖሩ። ከዚህም በኋላ በሦስተኛው ቀን ቄሱ ሊያጥን ገባ። ዕጣንንም ሲፈልግ በከርሰ ሐመሩ ውስጥ ሕፃኑን በሕይወት አገኘው። በበታቹም ምንም ምን ጉድፈት አልነበረበትም። ቄሱም ለወላጆቹ ነገራቸው። እነርሱም እጅግ ደስ እያላቸው መጥተው ከዚያ ወሰዱት። ከዚያንም ጊዜ ጀምሮ በጥበብና በእውቀት አደገ። የነገስታት ገዥ እስካደረጉት ድረስ በቤት ውስጥ በሚሰራው ላይ ሁሉ አሰለጠኑት። እርሱም ለድሆች በፍርዱና በመጽዋቱ አባት ሆናቸው። በገንዘቡም አብያተ ክርስቲያናትን ሁሉ አደሰ። በዘመኑም ሰላም ሆነ። በጾሙና በጸሎቱ በምጽዋቱም በቅዱሳንም የጸሎት እርዳታ በወዲያም በወዲህም አገሮችን የሚያጠፉ ጥላቶችና መፀኞች ጠፉ። ጥላቶችም ሁሉ ለነገሥታቱ ተገዙና ግብርን ገበሩ። የዚህም ቅዱስ አምደ ሚካኤል ልቡ በእግዚአብሔር ፍቅር የታሰረ ነው። በተጸለየበት ውሃ ሳይጠመቅና ሳይጠጣ አይመገብም። ገንዘቡንም ሁሉ በምጽዋት ጨረሰ። እግዚአብሔርም በጎ ሥራውን ባየ ጊዜ እንዲፈተን ፈቀደለት። አመፀኞች ሰዎችም በእርሱ ላይ ተነሱ። እንዲገድለውም በንጉሥ ዘንድ በሐሰት ነገር ወነጀሉት። ንጉሡ ግን እጅግ ስለሚወደው ራራለት። በነገራቸውም በዘበዘቡትና ባስጨነቁትም ጊዜ ከጭንቀት የተነሣ ወደ ሩቅ አገር አስሮ አጋዘው። የመላእክት አለቃ ቅዱስ ሚካኤልም የሚራዳው ሆነ ሰማያዊ ህብስት፣ የወይን ጽዋ እያመጣለት ይመግበዋል። ቅዱስ ቁርባንንም መቀበል በሚሻ ጊዜ የክብር ባለቤት የሆነ የክርስቶስን ሥጋውንና ደሙን አምጥቶ ይመግበዋል። ከዚህም በኋላ እኒያ ነገረ ሰሪዎች ይገድሉት ዘንድ ንጉሥ እንዲፈቅድላቸው ተማከሩ። በፈቀደላቸውም ጊዜ ወደ ንጉሥ የፍርድ ሸንጎ አምጥተው ገደሉት። በዚያችም ሌሊት እግዚአብሔርን የሚፈራ አንድ መነኩሴ በርኑን ሊያይ ተነስቶ ሄደ። ሥጋውንም ሲያጥኑ ሦስት መላእክትን አገኛቸው። እርሱም እንዳሉ አሼ በሕያው እግዚአብሔር ስም እየማለ ይህን ተናገረ። ዳግመኛም የብርሃን ፋና ከሰማይ ሲወርድለት ብዙ ቀን የተመለከቱም አሉ። ንጉሡም ይህን በሰማ ጊዜ አዘነ፣ ተጸጸተም። በጎ ሥራውንም ሁሉ አሰበ። እነዚያንም ሐሰተኞች ረገማቸው፣ በሞትም ቀጣቸው። ቅዱስ አምደ ሚካኤልም በአባቶቹ መቃብር አክብረው እንዲቀብሩ ታዘዘ። እርሱ ቅዱስ እንደሆነ በበጎ ስም አጠራር እንዲጠሩት እንጂ ስሙን በክፉ እንዳይጠሩ ዐዋጅ አሳወጀ። መታሰቢያውንም አቆመለት። ልጆቹንም አከበራቸው። እጅግም ወደዳቸው። ከዚህም በኋላ ልብነ ድንግል በነገሠ ጊዜ ከእርሱ ጋር ያለውን የአባቱን የበደ ማርያምን ቃል ኪዳን ሰምቶ ከዚያ ፍልሰው ወደ አትሮንስ ማርያም እንዲወስዱትና በዚያ በነገስታት መቃብር እንዲቀብሩ ታዘዘ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸውን ከኛ ጋር ትኑር ለዘላለም አሜን። ህዳር ሶስት ቀን የሚከበሩ አመታዊ የቅዱሳን በዓላት አንደኛ አቡነ መድኃኒነ እግዚእ ጻድቅ ዘደብረ በንኮል ሁለተኛ ቅዱስ አምደ ሚካኤል ጻድቅ የሰራዊት አለቃ ሶስተኛ ቅዱስ ኪርያቆስ ሊቅ አራተኛ ቅዱስ ናኩቶላብ ንጉስ ልደቱ፣ አምስተኛ ቅዱስ አትናቴዎስና እህቱ ይራይ ሰማዕታት፣ ስድስተኛ አቡነ ፍሬ ካህን አፈር ከኢየሩሳሌም አምጥተው ዋልድባ ሲደርሱ መነኮሳቱ ገዳሙን ባህያ አታስረግጥ ይሏቸው አህዮቹን ክንፍ አውጥተው እንዲበሩ ያደረጉ። ወርሃዊ በዓላት አንደኛ በዓታ ለእግዝእትነ ማርያም ድንግሎ ዳሪት አምላክ ሁለተኛ ቅዱሳን እያቄ መሐና፣ ሶስተኛ ቅዱሳን ሊቃነ ካህናት አበው ዘካርያስና ስሞ፣ አራተኛ አባ ሊባኖስ ዘመጣ፣ አምስተኛ አቡነ ዜና ማርቆስ፣ ስድስተኛ ቅዱስ ቄርሎስ ሊቅ አምደ ሃይማኖት። በረከት በጻድቅ ሰው ራስ ላይ ነው፣ የሃጣን አፍ ግን ግፍ ይከድነዋል። የጻድቅ መታሰቢያ ለበረከት ነው፣ የሃጣን ስም ግን ይጠፋል። ምሳሌ 10 ከቁጥር 6 እስከ 7። ጌታ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳሃይቱን አነስተኛ መባ እንደ ተቀበልክ ለሁል ጊዜ የሚያገለግሉ ሐላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክት ፍጹማን እንደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይል ላይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመተ በደለኛን ሁሉ በምታስምር በጌታ በእናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስም ይቀደስ፣ መንግሥትም ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ የበደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና ማታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሽ አለው። በሐሳብሽ ድንግል ነሽ፣ በስጋሽን ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላአንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማጸንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረትን ለምኝልን፣ ኃጢአታችን ያሰስር ያሰሰረልን ዘንድ ለዘላለም አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየ። የተወደዳችሁ የባሕራን ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ ሸርና ኮሜንት እንድታደርጉ በአክብሮት እንጠይቃቸዋለን። ለዚህ ቻናል አዲስ የሆናችሁ የተከበራችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግና የደውል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። እናመሰግናለን።